ይህ አዋዜ ሰበር ነው። ራሽያ ከአመት ላላነሰ ጊዜ ልትማርከው የታገለችውንና የማያፈናፍን ቀለበት ውስጥ ልትጥለው እየተሟሟተችበት የሚገባውን ቁልፍ የስንቅና ትጥቅ ማስተናበሪያ የምሽግ ከተማ ፖክሮቭስክን ለማዳን የዩክሬን ስፔሻል ኃይሎች መዝመታቸውን ፕሬዚደንት ቮሎዲሚር ዘለንስኪ አስታወቁ። የዩክሬን ጦር ምንጮች ለቢቢሲ እንደገለጹት ከጦሩ የስለላና የአጥቂ ቡድኖች የተውጣጡት ስፔሻል ኃይሎች ከተማይቱን በመከላከል ላይ የሚገኘውን ሰራዊት የትጥቅና ስንቅ መስመሮች ለመጠበቅ እንደ እግረኛ ጦር ያገለግላሉ። የራሽያ ጦር ከዶነትስክ በስተምዕራብ የምትገኘውን ስትራቴጂኳን ከተማ ፖክሮቭስክ ዙሪያ ወደፊት እየገሰገሰ መሆኑ በሰፊው ይዘገባል። ዩክሬን ግን ከተማችን አልተከበበችም ትላለች። ራሽያ ጦርነቱን ለማቆም በዋና ቀድሞ ሁኔታ ያቀረበችው ቀሪው የዶንባስ ግዛት ተላልፎ ወይም ተለቆ እንዲሰጣት መሆኑ ይታወቃል። ዩክሬኖች ልዩ ኃይሎቻቸውን እንደ እግረኛ እንዲፋለሙ ማስገባታቸው ራሽያ አንድ ዓመት ሙሉ ልትማርካት እየታገለች ያለችውን ከተማ ከቶም ላለመልቀቅ ያላቸውን ቁርጠኛነት ያሳያል። ዘገባዎች እንዳስታወቁት የዩክሬን ወታደራዊ የስለላ ኃላፊም ኩሪሎ ቡዳኖቭ ራሳቸው ፖክሮቭስክን ለማዳን የሚደረገውን ዘመቻ በግል ለመከታተል እስፍራው፣ ወይም በአካባቢው ሰንብተዋል። ፖክሮቭስክ ቁልፍ የትራንስፖርትና የአቅርቦት መናኸሪያ በመሆኗም በራሽያ እጅ ብትወድቅ ቀሪዎቹ በዩክሬን ቁጥጥር ስር የሚገኙት የዶነትስክ ክፍሎች በዋነኛነት ስሎቫኒያስክና ክራማቶርስክ ለራሽያ ጥቃት ይጋለጣሉ። በሩ ወለል ብሎ ተከፈተ ማለት ይሆናል። ዩክሬን ስለ ፖክሮቭስክ ሁሉም አይነት መሥዋዕትነት እንዲከፈል የቈረጠችውም በቁጥጥሯ ሥር የሚገኘውን 30 በመቶ ግዛት ለፋመ ለጋመ ጥቃት የሚያጋልጥ በር ስለሆነ ብቻ ሳይሆን የራሽያ ከተማይቱን መማረክ በወታደራዊ ዘመቻዋ ስኬታማ መሆኑን ለዩናይትድ ስቴትስ አሜሪካ ማሳመኛ ቁልፍ ነጥብ ስለሚሆን ነው። ዘለንስኪ በተለመደ የምሽት ንግግራቸው ሲናገሩ ፖክሮቭስክ ቅድሚያችን ናት፣ ወራሪውን ማውደማችንን እንቀጥላለን። ዋና ቁም ነገር ይሄ ነው የደረሱበት ቦታ ላይ መግታት፣ ከዛም መውደም አለባቸው ብለዋል። በዜና አገልግሎቶች በኩል የተሰራጩ ምስሎች አንድ የዩክሬን ብላክ ሆክ ሄሊኮፕተር አስር ያህል ወታደሮችን ፖክሮቭስክ አጠገብ ሲያራገፍ አሳይተዋል። ቀኑና ልዩ ቦታው አልተገለጸም። ነገር ግን እዛ ፖክሮቭስክ አካባቢ እንደሆነ ታምነዋል። የራሽያ መከላከያ ሚኒስቴር በበኩሉ የዩክሬን ወታደራዊ ስለላ ኃይሎችን ከከተማይቱ ሰሜን ምዕራብ አቅጣጫ የማሰለፍ እርምጃን በሄሊኮፕተር የወረደን አስራ አንድ ወታደሮችን ወዲያውኑና እዛው በመግደል አክሽፈነዋል ብለዋል። ዲፕ ስቴት ተብሎ የሚታወቀው የዩክሬን የጦርነትን ሁኔታ ተከታታይ ቡድን እንደገመተው የፖክሮቭስክን ገሚስ ክፍል ሁለቱም ኃይሎች የማይቆጣጠሩት ነው። ቢቢሲ አንድ ዶነትስክ ውስጥ የሚገኝ ወታደራዊ ምንጭ ነገረኝ ብሎ እንደዘገበው ፖክሮቭስክን የሚከላከለው የዩክሬን ኃይል አልተከበበም፣ ነገር ግን የአቅርቦት መስመሮቻቸው በሙሉ የራሽያ የተኩስ ውርጅብኝ ውስጥ ወድቀዋል ብሏል። አሁን የባሰው ፍልሚያ የባቡር ጣቢያውንና የኢንዱስትሪ ዞኑን ለማዳን ነው። ለኢንዱስትሪ ዞኑ የሚደረገው ውጊያ ወይም ውጊያዎች የሎጂስቲክስ አቅርቦቱን መንገድ ከተሽከርካሪ ወደ እግረኛ ደረጃ አውርዶታል። ምንጩ እንዳከለው የዩክሬን ጦር ከበባ ውስጥ ባይወድቅም ሁሉም የሎጂስቲክስ አቅርቦቶቹ ግን ተኩስ ውስጥ ወድቀዋል ብለዋል። ኢሳይያስ ፖክሮቭስክ ያው ምንኛ ቁልፍ ቦታ እንደሆነች በግልጽ የሚያሳይ ነው። ዶነት እስክን ለማሸነፍ ከዚህ በፊት ደጋግመን ደጋግመን ያልነው ነው፣ የዶነትስክ በር ነው የምትባለው ራሱ የባቡር መናኸሪያ ብቻ ሳትሆን ሰንጥቀው የሚሄዱ አውራ ጎዳናዎች በቀጥታ ስሎቫኒያንስክ ወደ ክራማቶርስክ የሚያደርሱ አውራ መንገዶችም የተዘረጉበት ቦታ ነው እና ራሽያ ይህንን ቁልፍ የስንቅና ትጥቅ ማቅረቢያ፣ ወታደሮችን ማግለያ፣ የቆሰለውን የምታገልበት፣ አዳዲስ ወታደሮች የምታስገባበት በአጠቃላይ የዚህን የምስራቁን ጦር ግንባር በዋነኛነት ገትሮ የያዘ የሎጂስቲክስ አቅርቦት መናኸሪያ ከተማ ነው እና ይህንን በመያዝ እንደውም አንዳንድ ወታደራዊ ተንታኞች ምናልባት ጦርነቱ ራሱ ግንባሩ ይፈርሳል፣ ቶታሊ የዩክሬን ግንባር በዚህ በሺህ ኪሎ ሜትር ላይ ያለው ሊፈርስ የሚችልበት ሁኔታ ሁሉ ሊያስከትል የሚችል ነው ብለው ትልቅ ግምት የሚሰጡት ከተማ ነው። ይሁን እንጂ አሁን እንዳየኸው የዩክሬን ጦር ራሽያ እንዳቀደችው አልተከበበም፣ በዙሪያው አልተከበበም ነው የምትለው ዩክሬን፣ ወይም አሁን ለቢቢሲ የነገረው ሰው ያለው ጦሩ አልተከበበም። ነገር ግን እዚህ ዩክሬን የሚከላከሉ ጦር የስንቅና የሎጂስቲክስ አቅርቦት መስመሮቹ ግን እነሱ ደፈጣ ውስጥ ወድቀ ወይም ተከበዋል ወይም የራሽያ የመሳሪያ ልሳኖች እዛ ላይ እያነጣጠሩ ይተኩሳሉ ማለት ተከበዋል ማለት ነው። በሌላ አነጋገር ምክንያቱም ወደ እነሱ የሚያልፍ ከእነሱ የሚወጣ ነገር ነገር የተኩስ ኢላማ ውስጥ ይገባል ማለት ነው። ስለዚህ አሁን እነዚህን ስፔሻል ኃይሎች ጭምር በእግረኛ ደረጃ ዩክሬን ማስገባት ያስፈልጋት አሁን የራሽያ የተኩስ ውርጅብኝ ውስጥ የወደቀውን የሎጂስቲክስ መስመር ለማዳን ነው። ዓለም አሁን እንግዲህ በቀጥታ ይህንን ጉዳይ ስንመለከተው ከአንድ ዓመት በላይ ትልቅ ዋጋ የተከፈለበት ነው። እንደምታስታውሰው ባክሙት ላይ እንዲያውም ባክሙት ስጋ መፍጫ ነበር ይባል የነበረው እና ባክሙትን ማሸነፍ ትልቅ ስትራቴጂካዊ ድል ነው ይባል ነበር። እና አሁን ፖክሮቭስክን ከባክሙት ጋር በማነጻጸር እንደው ድሉ ምን ያህል እንደሆነ ልታስቀምጠው ትችላለህ። ዓለም።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 የሚገባውት ዘመናዊነት ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቃው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ መቶ ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922351210 መደወል ይችላሉ። ታምረኛው ሰው በአክሞት ስትራቴጂካል ትልቅ ታላቅ ድል ነው። ምክንያቱም አሁን ፖክሮቭስክ ላይ ውጊያ የተደረገው ዋናው ትልቁ ከኋላ የነበረው ትልቁ በር እሱ ነው፣ ባክሙት ነው። ስለዚህ ባክሙት ላይ ዩክሬን ያልተሸነፈች ቢሆን ኖሮ እዚህ የምናወራቸው ቦታዎችና ከበርካታ እስከነ ማት ከተሞች ማት ቦታዎች እዚህ ውጊያ ውስጥ አይገቡም ነበረ። ስለዚህ ቁልፍ ነው የባክሙት ድል። አሁን የፖክሮቭስክ ደግሞ ቁልፍ የሚያደርገው ፖክሮቭስክ ላይ የዩክሬን ጦር መታው ማለት እንግዲህ ከተሞችን ነው ምሽግ አድርጎ የሚዋጋው። ከዛ በኋላ በዛ በላይ በኩል ቶተርስክ የሚባሉ ማት ቁልፍ እነዚህ በየ 400 ኪሎ ሜትር ላይ የሚቀመጡ አሉ። አብዛኛዎቹ ላይ ራሽያ ጥሩ ሁኔታ ነው ያላት። ይሄ ተከፈተ እንትን ያዘች፣ ፖክሮቭስክን ያዘች ማለት ግን በሩ ተከፈተ ማለት ነው እና ትልቁ አሁን ራሽያ የምትፈልገው ትልቁ 30 በመቶ በዩክሬን እጅ የሚገኘው የዶኔትስክ ግዛት ተብሎ ሲጠራ በዋነኛነት ክራማቶርስክና ስሎቪያንስክ ማለት ነው። ሌሎች አንድ ሁለት መለስተኛ ከተሞች አሉ። ስለዚህ አሁን በአጭር ጊዜ እነ ክራማቶርስክና እነ ስሎቪያንስክ ለአጠቃላይ ውድመት የሚዳርጋቸው የራሽያ የተኩስ ኢላማ ውስጥ ነው የሚገቡት። ስለዚህ 30 በመቶውን ቀሪ ግዛት ከዩክሬን የምትለምንበት ሁኔታ አይኖርም። ራሽያ የበሩ ተከፈተ ማለት ነው። በእርግጥ እንደ ፖክሮቭስክ ቁልፍ የሆኑ እስከላይ ድረስ ቁልፍ የሆኑ ግዛቶች አሉ። ፖክሮቭስክ ላይ ከተሰበረ ግን በየቦታው ይህም መስመር ተከትሎ ያሉት የዩክሬን ሬዚስ መከላከሎ በሙሉ ነው የሚፈርሱት። ይሄ በአጠቃላይ የስንቅና አቅርቦት እንዳለ ነው የሚቃወሰው። ስለዚህ ኦልሞስት ግንባሩን ነው የምትሰብረው እና ውጊያ የሚደረገው ወደኋላ እነ ክራማቶርስክንና እነ ስሎቪያንስክ ውስጥ ገብሰ ነው የምትዋጋው። ከዛ በኋላ ስለዚህ ለራሽያ የዶኔትስክን ግዛት አጠቃሎ ለመያዝ ትልቅ ልትሰብረውና ልታርፍ የሚገባው እንቅፋት ፖክሮቭስክ ነው። ለዚህ ነው አመት ሙሉ እዚህ ውጊያ ላይ አለች። አሁን እንደምትሰማው እስቴል አልተከበምንም ነው የምትለው ዩክሬን። ነገር ግን የስንቅና ትጥቅ መስመሮቹ እንግዲህ ሌላ ጊዜ ደግሞ ሰፋ ባለመንገድ ሲቀርብ እናያለን። አንድም የሚቀር የለም። የስንቅና ትጥቅ ወይም በአጠቃላይ የሎጂስቲክስ አቅርቦት መስመሮች ግን አሁን የራሽያ የተኩስ ኢላማ ውስጥ ናቸው፣ እየተደበደቡ ነው። ስለዚህ በአስቸኳይ እነዚህ የመጡ ልዩ ኃይሎች እነዚህን መስመሮች ከራሽያ ጥቃት ማዳን ነው፣ ከራሽያ ጥቃት መከላከል ነው። ይህንንም በማድረግ ከተማይቱን ለማዳን በመሟሟት ላይ ለሚገኘው ጦር እንጀራና ውሃ እንዲገባለት፣ ጥይቱ እንዲገባለት ቁስለኛው እንዲወጣ አዲስ ወታደር እንዲገባ ለማድረግ እስትንፋስ ነው። ይሄንን ማዳን ካልተቻለ ፊዚካሊ ባትከበውም ጦሩን የተከበበ ጦር ያህል ነው። ጣጥሎ የመውጣት እድል አለው፣ በጀርባ በኩል ሸሽቶ የመሄድ እድል አለው እንጂ ውጊያውን የመቀጠል እድል የለውም። እስትንፋሱ ተዘግተዋል ማለት ነው። ስለዚህ የአቅርቦት መስመሮቹ በሙሉ ራሽያ ኢላማ ውስጥ ገብተዋል። አሁን ይሄ የሚዋጉት በሄሊኮፕተር የምታስገባቸው በተለያየ መንገድ የምታስገባቸው ልዩ ኃይሎች ስራቸው እንዳተልኳቸው ከነዚህ የአቅርቦት መስመሮች ውስጥ የሚቻላቸውን ማዳን ነው እና የዛ ውስጥ ያለው ጦር አቅርቦት እንዳይቀርበት ማድረግ ነው። ስለዚህ ሁኔታው አሳሳቢ የሚባል ነው። ፕሬዚዳንት ዘለንስኪ ለሩሲያ የምሰጠው ምንም ቦታ የለኝም፣ በጦርነት ታሸነፍ ያሉት በሩሲያ አሸናፊነት ለመደምደም እየተቃረበ ነው ብለን መውሰድ እንችላለን። ተነጋገርን እኮ ፖክሮቭስክ ለመያዝ ራሽያ አመት ፈይቶባታል። እና አሁን ያለው ሁኔታ ከተማዋ ለመውደቅ እያሸቀሸቀች ነው ለማለት እንችላለን። ነገር ግን ከስድስት ወር በኋላም ይህን ነገር ብንሰማ ግን አስቸጋሪ ነው የሚሆነው። ስለዚህ አክቹዋሊ ይህንን ያ ከተማዋ እንደሰማኸው ግማሽ በግማሽ ሁለቱም ሃይሎች ያለያዙት የመተላለቅ ጦርነት ነው ያለው። ራሺያ ይሄን ከተማ ስትይዝ ግን ቀሪውን የዶነትስክን ግዛት ለመያዝ ወሳኝ ማጥቃት ማድረግ የምትችልበት ሁኔታ ላይ ደርሳለች ብሎ መደምደም ይቻላል። ግን የዚች ከተማ መውደቅ እንዳልኩህ አሁን ዘለንስኪም የተናገሩት ምንድን ነው የራሽያን ጦር በደረሰበት ቦታ መግታትና ማውደም የሚል ነው። የዚህ ጦርነት ልዩ ባህሪው ትልቅ መስዋዕትነት የሚያስከፍለው በአምስት ኪሎ ሜትር ዙሪያ የሞት ቀጠና ነው። ኢሳያስ ውጊያው ላይ ከሰው ባልተናነሰ ሰው አልቦች ናቸው የሚዋጉት። እንደ ንብና ዝንብ ከበላይህ እንደዚህ እያልክ ነው የምትዋጋው። እና ኢብን ራሽያ ከባድ መሳሪያዎችን አስጠግታ እንደ ልብ እንዳትደበድቡሉ ችግር የፈጠሩ ናቸው። እነዚህ ምን ሰው አልቦቹ። ስለዚህ የጦርነቱን ሁኔታ እንግዲህ ክሬቲቭ መሆን ያስፈልጋል፣ ፈጠራ ያስፈልገዋል፣ ሀይል እንደገና መጨመር ያስፈልግሃል። እና እነዚህ አይነት ነገሮች አሉ እና እንዲህ ብሎ ለመደምደም አይቻልም። ነገር ግን እንደሰማኸው ያ የፖክሮቭስክን የሚከላከል የዩክሬን ሰራዊት ህልውናው በአቅርቦት መስመሮቹ ደህንነት ነው የሚወሰነው። የአቅርቦት መስመሮቹ ግን ደህና አይደሉም። ስለዚህ እየባሰ ሄዶ አቅርቦቱ እንዳይቆረጥ ለማድረግ ነው የደዚህ ልዩ ኃይሎቿን ከየንትኖ አሰባስባ በሄሊኮፕተር በመሳሰለው እያስገባች ያለችው። ስለዚህ አሁን ራሽያኖች ራሽያኖች ደግሞ አሁን እንደሰማኸው ይህንን የማድረጓ ጥረቷን በልዩ ኃይሎች በእግረኛ ቦታ ላይ በማስገባት የአቅርቦት መስመሮቹን ለመከላከል እና ከራሽያ ጥቃት ለማዳን ለመከላከል የመግባት ሂደታቸውንም እያከሸፍኩ ነው እያለች አሁን ራሽያ ለምሳሌ ከከተማዋ ሰሜን ምዕራብ አቅጣጫ ላይ ቦታ ሊይዝ በሄሊኮፕተር የመጣን የማንቀሳቀስ የማስገባት ስራን ከሄሊኮፕተር ላይ የወረዱት የመጀመሪያ አስራ አንዱን በመግደል አክሸፍዋለሁ ብላለች። አቋርጧል ማለት ነው፣ በዛ መስበር ላይ ሀይል የማሰለፍ እንቅስቃሴያቸው አክሽፊዋለሁ ነው። ስለዚህ አክቲቭ የሆነ ጦርነት ይታያል። ይህን ማለት ነው የምችለው አለም አሁን እንግዲህ አውሮፓና አሜሪካ የመልሶ ማጥቃት ሂደት ለማድረግ ዩክሬንን ለማደራጀት እንቅስቃሴ ላይ ነው ያሉት። አሁን እንግዲህ ቅርብ ጊዜ ደግሞ ቶማሆክን አሜሪካ እሰጣለሁ ያለች እያለች ነበር እና አሁን ሩሲያ በዚህ መንገድ ተወጥሮ የነበረውን ወጥሮ የነበረውን የዩክሬን ሰራዊት መስበር ይበልጥ እርዳታው እንዲፋጠን አያደርገውም ወይ? የዩክሬን መልሶ ማጥቃት የሚባል ነገር ሊኖር አይችልም። እስካሁን በምናውቀው የዩክሬን ጦር የጦር ግንባሩ ላይም በቂ ኃይል ከራሽያ ቁጥር ጋር የሚመጥን ጦር ለማቅረብ ያልቻለበት ሁኔታ ነው ያለው እና ወታደሮችንም ቶሎ ቶሎ አሰልጥኖ ወደ ግንባር ለማሰማራት የሚያደርገውን ጥረት ቢያንስ እኔ እስከማቀው ሁለት ጊዜ ሁለት ጊዜ እንኳ በስልጠና ላይ ማሰልጠኛ ስፍራው የተመተው ብዙ ወታደሮች ተገሏል። ዩክሬን እና ከየትኛውም አሁን እንግዲህ የፈረንሳይ ጦር የራሽያ ስለላ ድርጅት ያለው ሁለት ሺህ ያህል የፈረንሳይ ጦር ውጊያውን ለመቀላቀል ፖላንድ ድንበር ላይ በጣም ከባድ ልምምድና እንዲሁም እየታጠቀ ነው ብሎ ዘግቧል። እንዲህ አይነት ነገር ለምሳሌ የፈረንሳይ ጦር ገባ የሚል ነገር ወደ ዩክሬን ገባ የሚል ገና አልደረሰንም። ምናልባት አሁን ይህ ኃይል ለምሳሌ ገብቶ ለምሳሌ ፖክሮቭስክ ላይ የዚህ ምንድን ነው የስንቅና ትጥቅ አቅርቦት መተላለፊያ በሮችንና መንገዶችን ለማዳን የሚደረገውን ውጊያ ማገዝ ጀመሮ መቀላቀል ጀመሮ የሚባል ትልቅ ነገር ነው ለዩክሬን፣ እንጂ ዩክሬን ከየት ታመጣዋለች ጦሩ? ስለዚህ ዩክሬን አሁን ባለው ሁኔታ መልሶ ማጥቃት የማድረግ እድሏ ዜሮ ነው። የቶማክ ጉዳይ እስካሁን በምናውቀው ውሳኔ አልተሰጠበትም። ስለዚህ ነገሮች በዚህ ደረጃ ነው የሚገኙት። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን፣ መልካም አዳር። ዴሎክስ ፕሮፐርቲስ ውበትና ዘመን አይነትን እየተላበሰች በመጣቸው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረ ሌላም አለ። ዴሎክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩን ስንገልጽ በደስታ ነው። በቀላል ያከፋፍል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ታምረኛው ሰው አዲስ መጽሐፍ በገበያ ላይ ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቃው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ መቶ ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922351210 መደወል ይችላሉ። ታምረኛው ሰው ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ ዜና